ለሰጠው አካል ማንም ሊከለክለው አይችልም። ወላ ሙዕጡ የሊማ መናዕታ ከአንተ ኸይርና መልካም ያልተጻፈለት ሰው ምድር ላይ ያሉ ሰዎች በሙሉ ተሰብስበው መልካም ነገር እናድርግለት ቢሉ ያለ አንተ ውሳኔ ፈቃድ ሊሆን ማንም ሊሰጠው አይችልም። ወላ የንፈዑ ዘ ልጀዲ ሚንከ ልጀዱ፣ የልቅና ዱኒያ ላይ የክብር የስልጣን የሀብት ባለቤት መሆን አንተ ዘንድ ምንም አይጠቅምም።

በልሃትም የሆነ አቅም የለንም ከአላህ የምናገኘው እንጂ አላህ አግዞን እንጂ። ላኢላሃ ኢለላሁ ወላ ናዕቡዱ ኢላ ኢያህ፣ ከአላህ ብስተቀር እውነተኛ ምላክ የለም፣ ከሱ ውጭ ማንንም ምንም አናመልክም። ለሁል ኒዕመ፣ ጸጋ የተባለው በሙሉ የሱ ነው፣ ከአላህ ነው የተገኘው። ወለሁል ፈድሉ፣ ልቅናና ችሮታ የሱ ነው። ባደረገልን ነገር ሁሉ ይመሰገን ይገባዋል። ወለሁ ተናኡል ሐሰን፣ ያማረ ውዳሴ ምስጋናም የሚገባው ጌታ ነው። ላ ኢላሀ ኢለላሁ ሙኽሊሲና ለሁ ለሁዲን ካላሁ በቀር እውነተኛ ምላክ የለም ይለም ለሁዲን እምነትን በሙሉ ለሱ ጥርት አድርገን የዒባዳን ኸይር ስራን በሙሉ ለሱ ጥርት አድርገን እናከናውናለን። እሱ ማንንም አናሻርክም አናጋራም። ሻርክም ወለው ከረህል ካፊሩን ከሃዲዎች ካፍሮች ቢጠሉም ይሄን ባይቀበሉም በአላህ ብቻ መብቃቃት ባይዋጥላቸውም እኛ ግን በአላህ ማንን ምንም አናጋራም የሚል ትርጉም ያለው

አላሁማ አዕኒ ዐለ ዚክሪከ ወሹኩሪከ ወሑስኒ ዒባደቲክ ማለትን እንዳትተው ብለዋቸዋል። አላሁማ አዕኒ አላህ ያግዘኝ፣ ዐለ ዚክሪከ አንተን ማስታወስ ላይ በቃልም በልብም በተግባር ያዘዝከኝን መታዘ የከለከልከኝን መከልከል አንተን በምላስ የሆነ ማስታወስ በልብ አንተን ማስታወስና ማላቅ ላይ አግዘኝ አበርታኝ። ወሹኩሪከ አንተን ማመስገን ላይ፣ በሰጠሐኝ መልካም ነገር በሰጠሐኝ ጥሩ ነገር አንተ የምትወደውን ነገር ለማድረግ አግዘኝ። ሑስኒ ዒባደቲካ አንተን አሳምሬ ለማምለክ ለመገዛትም አገዘኝ የሚለውን ዱዓ መደጋገም አትተው ብለዋል። ይሄ ፈርዶ ላይ ብቻ ነው የሚባለው? ሱናም ላይ ይባላል። የተወሰኑ ዕለሞች ሁሉም ሶላት ላይ ሱናም ላይ ቢሆን ሶላት እንዳለቀ ይህ ይባላል ብሏል። ምክንያቱም ድቡረ ኩሊ ሶላት ከእያንዳንዱ ሶላት በኋላ ተብሏል። አብዛኞቹ የመረጡት የሚባለው ከፈርዱ ሶላት በኋላ ነው ብላዋል። ከዛ በኋላ አላህን ተባረክ ተዓላ ወደ ማጥራት እንሸጋገራለን።

ተውበት ያስፈልጓል ያለ ተውበት አይማርም ይባላል። ወከዛሊክ ቡኻሪና ሙስሊም ባስተላለፉት ሌላ ሀዲስ ላይ እንደተነገረው አቅመ ደካማ ድሃ የሆኑ ሰዎች ወደ ነቢ መተው ያረሱልላህ ባለሀብቶች ባለ ሀብቶች አጅር የተባለም በሙሉ ጠቅልለው ወሰዱ። በዚህም የላቀ የአኺራ ደረጃን ቋሚ ጸጋን ታደሉ። እኛ እንደምን ሰግደው ይሰግዳሉ፣ እንደምን ጾመው ይጾማሉ። ባለ ሀብት ከመሆናቸው አንጻር ግን እኛ ዘንድ የሌለ ገንዘብ አላቸውና ሐጅ ያደርጋሉ። እኛ ሐጅ አናረግም። ዑምራ ያደርጋሉ። እኛ ዑምራ አናረግም። በገንዘባቸው በንብረታቸው ጂሃድ ያደርጋሉ። እኛ እንደነሱ ጂሃድ ላናደርግ እንችላለን። በገንዘባቸው ሰደቃ ይሰጣሉ። እኛ ሰደቃ አንሰጥም። በዚህ በልጡን ምን ይሻላል አሏቸው። ነብይ ሰለላሁ ሰላም ካደረጋችሁት ያለፏችሁ የቀደሟችሁ ሰዎችን ምደርሱበት በኋላ የመጣ ሰውም አይደርስባችሁ? እንደናንተ ካልሰራ በስተቀር በመካከላችሁ ያለን ሰው ሁሉ የምትበልጡበትን መልካም ስራ ልንገራችሁ እንዴ? አሏቸው። ከዚያም ከሶላት በኋላ አላህን ተባረከ ወተዓላ ሰላሳ ሶስት ጊዜ ያጠራችሁት ያመሰገናችሁት ያላቃችሁት እንደሆነ ይህን ታገኛላችሁ ብለዋቸዋል። አላህን ያጠራችሁ ያመሰገናችሁ ያላቃችሁ እንደሆነ አልፏችሁ የሄዱ ሰዎች ላይ ትደርሳላችሁ፣ ከኋላ ያሉትን ትቀድማላችሁ፣ አብሯችሁ ካለ ሰው ሁሉ የተሻለ ትሆናላችሁ። ተመሳሳይ ስራ እስካልሰራ ድረስ ብላ። ስለዚህ ከሶላት በኋላ ከሚደረጉ የተክቢር አይነቶች አንዱ የተስቢህ አይነቶች አንዱ ይሄ ነው። እነዚሁ ኢማም አቡ ዳውድ እና ሌሎችም በዘገቡት ሐዲስ ከዚህ በትንሹ ለየት ያለ የተስቢህ አይነት አለ። ይኸውም ሁለት ነገሮች ሙስልም የሆነ ሰው በቋሚነት አይተገብራቸውም ጀነቱ ቢያስገቡት እንጂ። እነዚህ ሁለት ነገሮች በጣም ቀላልና ገር ናቸው። የሚሰራባቸው ሰው ግን ጥቂት ነው። የሚጠቀምባቸው ጥቂት ሰው ነው። አንደኛው ከሶላት በኋላ አስር ጊዜ ስብሓን አላህ፣ አስር ጊዜ አልሐምዱሊላህ፣ አስር ጊዜ አላሁ አክበር ማለትና በሚተኙበት ጊዜ ሰላሳ ሶስት ጊዜ ስብሓን አላህ፣ ሰላሳ ሶስት ጊዜ አልሐምዱሊላህ፣ ሰላሳ አራት ጊዜ አላሁ አክበር ማለት ነዋል። እንዴት ነው እነዚህ ሁለት ቀለል ያሉ ስራዎች ጀነትን የሚያስገቡት የተባለ እንደሆነ አንዳቸው መተኛ ሲፈልግ ሸይጣን ቶሎ መጥቶ እነዚህ ዝክሮችን ሳይል እንዲተኛ ያደርገዋል። እንደዚሁ ደግሞ ሶላት እንደጨረሰ ሐጃውን ጉዳዩን አስታውሰውት ዝክሮችን ሳይል ቶሎ ጥሎ እንዲወጣ ያደርገዋል። ቀለል ያሉ ስራዎች ናቸው። በቋሚነት ሙስሊም ከሰራቸው ጀነት ያስገባሉ። ግን የሚጠቀምባቸው የሚያደርጋቸው ጥቂት ሰው ነው። እጅግ በጣም ቀላል ውስን ሰከንዶችን ብቻ የሚወስዱ ከመሆናቸው ጋር ጀነት የሚያስገቡ ከመሆናቸው ይጠቀምባቸው ምክንያቱ ሸይጣን ጥቅስ ሲተኛ እነዚህን ዝክሮች ሳትሉ እንቅልፍ እንዲወስዳችሁ ያደርጋል። ሸይጣን እንዲጫጫናችሁ ያደርጋል። እንዲረሳም ሊያደርግ ይችላል። ከሶላት በኋላ ደግሞ ወዲያው ጉዳያችሁን አስታውሳችሁ ዝክሩን ሳትሉ እንድትበጡ ከዚያም እንድትረሱ እንድትዘናጉ ያደርጋል ብሏል በማን ልሐዲ። ስለዚህ ሶላት እንደጨረሰን አራት ደቂቃ ሁለት ደቂቃ አምስት ደቂቃ ቁጭ ብለን አሁን ሲጠቀሱ ቀጥለን የምንጠቅሳቸው ዝክሮችን ረጋ ብለን ልንል ይገባ። ትርጉሙን ከማስተንተን ጋር ልብን ከመሰብሰብ ጋር ሶላት እንዳለቀ፣ ኢማሙን ከበወጉ አሰላምቶ ሳይጨርስ ቀድሞ አሰላምቶ የሚወጡ ሰዎች አሉ። ትዝክር አወል መሚወጡ ሰዎች አሉ። እንዳሰላመቱ ስልካቸውን መጎርጎር የሚጀምሩ ሰዎች አሉ። ከጎናቸው ካለ ሰው ጋር የሚያወሩ ሰዎችንም እናያለን። ሶላትን ከማክበር አንዱ ሶላት በኋላ የሚባሉ ዚክሮችን በአግባቡ ማለት ነው። እስትግፋር ማድረግ፣ አላህ ማወደስ፣ ማላቅ፣ ዱዓ ማድረግ፣ ሌሎችም የተስቢህ የተህሊል የቁጥር አይነቶች አሉ። እነዚህን አንዳንዴ አንዱን ሌላ ጊዜ ሌላኛውን የተካካን ማለት በላጭን በተለይ አስር አስር ጊዜ የሚለው ለሚቸኩሉ ሰዎች በቀላሉ የተስቢሑን ምንዳምናገኝበት የዚክር አይነት ነው። ሁሌ አጭሩን ሁሌ አስር አስሩን ብቻ ለመል አይገባም። አንዳንዴ ሰላሳ ሶስት ሰላሳ ሶስት ጊዜ መጨረሻ መቶኛውን ላ ኢላሀ ኢለላህ ዋህደሁ ላ ሸሪከ ለሁ እስከመጨረሻ ያለውን ጨምረን፣ ሌላ ጊዜ ሰላሳ ሶስት ሰላሳ ሶስት ጊዜ ብቻ ተብሎ በዘጠና ዘጠኝ የሚያበቃውን አንዳንዴ ደግሞ መጨረሻውን ሁለቱን ሰላሳ ሶስት አንዱን ሰላሳ አራት አድርገን መቶ ልናደርግ፣ አንዳንዴ በተለይ ስንቸኩል ሱብሃንአላህ አስር ጊዜ አልሐምዱሊላህ አስር ጊዜ አላህ አክበር አስር ጊዜ እንል ይገባን። እነዚህ ዝክሮች መቆጠር ያለባቸው በእጅ ጣቶች ነው። ሱሐቦች ነቢ ሰለላሁ ዐለይሂ ወሰለም ተስቢህን፣ ዝክርን በጣቶቻቸው በእጃቸው ሲቆጥሩ አይቻለሁ ብላ ከኛ ጋር አኼራ የሚሄደው እጃችን የቂያም ቀን የሚመሰክርልን እጃችን ጊዜ ዚክርና ተስቢሖች በተጨማሪ ከሶላት በኋላ የሚቀሩ የቁርአን አንገዘና ሱራዎችም አሉ። አንደኛው አያተል ኩርሲ ነው። ኢማሙ ሌሎችም እንደዘገቡት ነቢይ ሶላት ሰላም ከፈርዱ ሶላት በኋላ ሁሌ አያተል ኩርሲን የቀራ ሰው ጀነት እንዳይገባ የሚከለክለው የሚያገደው ሞት ብቻ ነው ብላ፣ ሁሌ ከፈርዱ ሶላት በኋላ አያተል ኩርሲን የሚቀራ ሰው ሲሞ ጀነት ይገባል ማለት ነው። ይህ ትልቅ የሆነ ከፈርዱ ሶላት በኋላ ሁሌ አያተል ኩርሲን የቀራ ሰው ጀነት እንዳይገባ የሚከለክለው የሚያገደው ሞት ብቻ ነው ብላ ሁሌ ከፈርዱ ሶላት በኋላ አያተል ኩርሲን የሚቀራ ሰው ሲሞት ጀነት ይገባል ማለት ነው። ይህ ትልቅ የሆነ ዘኒማ አንድ ደቂቃ ሰተን አያተል ኩርሲን ልንቀራ መቅራት የማንችል ልጆቻችን አቅሩን ልንላቸው፣ መሐፍጥ ያልቻለን በቃላችን መቅራት የማንችል እያየን ልንቀራ፣ እያየንም ይሁን ሐፍጥን መቅራት ማንችል ልንታገድ ይገባል። ምን ሰግደው፣ ምን ሰሙ ሰደቃ፣ ምን ሰጠው ኸይር፣ ምን ሰራው ጀነት ለመግባት ነው። ከሶላት በኋላ ሁሌ ይጠብቁ አያተል ኩርሲን፣ አንድ አንቀጽ፣ ረዘም ያለ አንድ አንቀጽ መቅራት ጀነት የሚያስገባ ከሆነ ሳንተኛ እንኳ አለ ለሳምንታት ለወራት እንኳ ታግለን አካባቢያችን ላይ ያለንበት ቦታ ላይ የሚያስለምደን የሚያቀራን እንኳ ከሌለ ሌላ አካባቢ ተሳፍረን ሄደን ከፍለን ልናሐፈጥ ይገባል። ወከዚሊከ ከሶላት በኋላ ከሚቀሩ ሱራዎች ሌላኛው ሱረቱል ኢኽላስ፣ ሱረቱል ፈለቅና ሱረቱ ናስ ነው።

እዚህ ውስጥ ትካተታለች የሚል አቋም ያላቸው በርካታ ዓለሞች አሉና፣ ቁል والله واحد ቁል አውዝ ብረብ ልፈለቅና ብረብናስ ከሁሉም ፈርጡ ሶላቶች በኋላ አንዳንድ ጊዜ እንቀራለን። የተወሰኑ ዓለሞች ከመግረብና ከፈጅር በኋላ ከሆነ ሶስት ሶስት ይቀራል የሚል አቋም አላቸው። ሶስት ሶስት ይቀራ እነዚህ ሁለት ሶላቶች በኋላ የሚል ለዚህ ሐዲስ የለም። እነማ ጠዋትና ማታ ላይ ሶስት ሶስት ይቀራሉ የሚለውን መሰረት በማድረግ መግረብና ፈጅር የቀንና ያ ለሊት ጅምር ስለሆኑ ልክ እንደ ጠዋትና ማታ ዝክር ታስቦ በዛው ሶስት ሶስት ይቀራል በሚል አካተውት እንጂ ሐዲስ ላይ ያለው ከፈርዱ ሶላት በኋላ ከሁሉም ከፈርዱ ሶላቶች በኋላ አንዳንዴ ብቻ እንደሚቀራ ነው። እና ከሁሉም ፈርዱ ሶላቶች በኋላ እነዚህ ሶስት ሱራዎችን አንዳንድ ጊዜ ልንቀራ ይገባናል። ኢዘን እነዚህ ከፈርዱ ሶላት በኋላ የሚባሉ ዝክርና ዱዓዎች ናቸው። ከሶላት በኋላ ዱዓ መቅቡል ነው ተብሏል። እነዚህ ዝክሮች ራሳቸው ዱዓ ናቸው። አላሁመ ኢኒ ዐላ ዝክሪክ ወሹክሪክ ወሑስኒ ዒባደቲክ